አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩት ቤተሰቦች እንዲሁም ሰላም ሰላማችሁ ይብዛ ያላችሁበት። በጣም ይቅርታ፣ በዚህ ቻናል ከመጣ ቆየሁኝ እና አንድ የቆየ ጥያቄ ነበረ። ስለዚህ የነዚህን የሁለት ሰዎች ጥያቄ ነው ማስደምጣችሁ። በጣም ይቅርታ፣ እየመለስኩኝ አይደለም ወይም ደግሞ ኦንላይን አልነበርኩም ማለት ነው። ስለዘገየሁኝ የጥያቄዎቹ ባለቤት ይቅርታ እና እንደሚደርሳችሁ ተስፋ አደርጋለሁኝ። ላይክ እያደረጋችሁ ቪዲዮን እስከ መጨረሻ ድረስ አብራችሁ ይቆዩ። አመሰግናለሁ። የመጀመሪያው ጥያቄ በህልሜ ከሰዎች እራቅ ብዬ ሄጄ ካካ የሚል ይመስለኛል መሬት ላይ ስለሆነ ቦታ እየቀየርኩኝ፣ ከዛን አንድ ወንድና ሴት ይመጣሉ። ሴቷ ተቀምጣያለች ተነሳች እኔም አዎ፣ እኔ ሰው እያለ መቀመጥ አልችልም፣ እና መቀመጥ አቅቶ የነበር ላለሁኝ እና እሷም ሄደች፣ እኔም ተጠቅሜ ጨርሼ ታጥቤ ተነሳሁ ይላል። ያየሽ ህልም ትንሽ ግራ የሚያጋባ ቢመስልም ግን የህልም ትርጉም እንደ ሰውና እንደ ሰው ባህል የተለያየ ትርጉም ይሰጣል እና የራስሽን የሚሆኑትን ትርጉሞች እንደምታገኚ ተስፋ አደርጋለሁ እና ከአንድ በላይ ዝርዛሬዎቹን አስቀምጥልሻለሁ። ከሰዎች ራቅ ብለሽ መሄድ እና ለብቻሽ መሆን ምናልባትም ከሰዎች ርቀሽ የራስሽን ጉዳይ ላይ ብቻ እያተኮርሽ ሊሆን ይችላል። ወይም ደግሞ የተወሰነ ነፃነት የምትፈልጊበት ጊዜ ላይ ልትሆኚ ትችያለሽ። እንዲሁም የግል ጉዳዮችሽን ከሌሎች ለመደበቅ ወይም በግልጽ ለመወያየት እንደማትፈልጊ ያመለክታል። ሰገራ ብዙውን ጊዜ ከገንዘብ ጋር ስለሚያያዝ ውድ አህቴ ምናልባት በየቦታው ቦታ እየቀየርሽ መቀመጥሽ ምናልባት በየቦታው የምታስቀምጮ ገንዘብ ሊኖርሽ ይችላል። አላሁ አለም። ወይም ደግሞ አልፎ አልፎ ወይ ማለት ለምሳሌ ስራ እየገባሽ እያቋራሽ ወይም ደግሞ አልፎ አልፎ የሚመጣልሽ ገቢም ሊያመለክት ይችላል። አላሁ አለም። በሌላ በኩል ደግሞ መሬት ላይ መሆንና ቦታ መቀየር የህይወትሽ ሁኔታ ውስጥ ምቾት እንደማይሰማሽ እና የተሻለ ሁኔታ ለማግኘት እየሞከርሽ መሆኑን ያመለክታል። መሬት ላይ መሆንሽ ምናልባት ከመሬት ጋር የተያያዙ ጉዳዮችን ወይም መሰረታዊ ፍላጎቶችሽን ሊያመለክት ይችላል። አንድ ወንድና ሴት መምጣታቸው ደግሞ በህይወትሽ ውስጥ የሚታዩት ሰዎች በተለያየ መንገድ ሊተረጎሙ ይችላሉ። ማለትም እነሱ በህይወትሽ ውስጥ ያሉ እውነተኛ ሰዎች ሊወክሉ ይችላሉ። ወይም ደግሞ የባህሪ ሽን ወይም የስሜት ሽን የተወሰነ ገጽታ ሊያሳይ ይችላል። ሴቲቷ ተቀምጣ ከእንደገና መነሳቷና አንችም አንቺም ሰው ባለበት ቦታ መቀመጥ እንደማትች መናገርሽ ምናልባትም አንዳንድ ነገሮች በህይወትሽ ውስጥ በግልጽ መናገር እንደማትፈልጊ ወይም በግልጽ ለመስራት እንደምትቸገሪ ሊያሳይ ይችላል። እንዲሁም የሌሎቹን አስተያየት ወይም ፍርድ እንደምትፈሪ ሊያመለክት ይችላል። እሷ ከሄደች እሷ ስትቀመጥ መቸገርሽ እና እሷ ከሄደች በኋላ መጠቀምሽ ፍላጎቶችሽን ለማሟላት የሌሎች ሰዎችን ፈቃድ ወይም መራቅ አስፈላጊ እንደሆነ ሊሰማሽ ይችላል። የተወሰነ ጫና ወይም ክልከላ ሲኖር ምቾት እንደማይሰማሽም ያመለክታል። ተጠቅሞ መጨረስ እና መታጠብ ደግሞ ምናልባትም ከአስቸጋሪ ሁኔታዎች ወይም ከማይመች ሁኔታ በኋላ እረፍትን፣ እፎይታን፣ ንጹህ አእምሮ መፈለግን ግን መዘጋጀትሽን ሊያመለክት ይችላል። መታጠብ ብዙውን ጊዜ መንጻት ወይም ከአሉታዊ ነገሮች መላቀቅን ያመለክታል። ህልምሽ የአጠቃላይ ትርጉሙ ምናልባት በህይወትሽ ውስጥ በግል ጉዳዮች ላይ የበለጠ ነፃነት ወይም ግላዊነት እንደምትፈልጊ ያመለክታታል። በአንዳንድ ሁኔታዎች ምቾት እንደማይሰማሽ እና የራስሽን ፍላጎት ለማሟላት የሌሎችን ተጽዕኖ ማስወገድ እንደሚያስፈልግሽ ሊያመለክት ይችላል። ህልሙ ካለፈው አስጨናቂ ሁኔታ በኋላ አዲስ ጅምር ለመጀመር ያለሽን ፍላጎትም ሊያመለክት ይችላል። አላሁ አለም። ቀጣዩ ጥያቄ ደግሞ ከሁሉም ማሳ ላይ ያሉ ዛፎች አፍርተው ነው ማየው። ከባሌ ጋር ከተፋታን ወራቶች ሆነውና እኔ ከመኪና ልወርድም በዛ ላይ ጾመኛ ሆኜ ይመስለኛል። በምግብ አላፈጠርኩምና ሌላ ሰው ምግብ ሊያመጣ ሄዶ የቆየብኝ ይመስለኛል። እስኪመጣ ድረስ መኪናው ላይ ልተኛ፣ መኪናውን ታኮ አድርግበት ላለው ትልቅ ታኮ አደረገበትና ይዞኝ የሄደው ሰው ፍራፍሬዎቹን ለናሙና ከተቆረጡት ላይ እየቀመሰ ነው ማየው ጣፋጭነቱን ሰው እንዳይ ይመስለኛል ይላል። ከሁሉም ማሳ ላይ ያሉት ፍራፍሬዎች አፍርተው ማየትሽ ይህ የአዎንታዊ ምልክት ሊሆን ይችላል። ዛፎች ፍራፍሬ ሲያፈሩ ማየት ወይም የትኛውም ዛፍ ፍሬ አፍርቶ ሲመለከት ህልማላሚው እድገትን፣ ብልጽግናን እና አዲስ ጅምር ሊያመለክት ይችላል። ፍራፍሬው ምንም ይሁን ምን ይህ ማለት ደግሞ ከፍችሽ በኋላ አዲስ የህይወት ምዕራፍ እየጀመርሽ እንደሆነ እና ለወደፊቱም ተስፋ እንዳለሽ ያሳያል። ከመኪና አለመውረድሽ ደግሞ ምናልባትም በአሁኑ ሰዓት ትንሽ የመገለል ወይም ከሁኔታዎች ጋር ለመላመድ እየተቸገርሽ መሆኑን ያሳያል። መኪናው ጉዞሽን ወይም የህይወትሽን አቅጣጫ ሊወክል ይችላል። እናም ከእሱ አለመውረድሽ አሁንም በሽግግር ወቅት ላይ እንዳለሽ ሊያመለክት ይችላል ጾመኛ መሆንና በምግብ አለማፍጠርሽ ማለም በውስጥሽ የተወሰነ ረሃብ ወይም ምኞት እንዳለ ያመለክታል ምናልባት የስሜት የፍቅር ወይም የአዲስ ጅምር ረሃብ ሊሆን ይችላል በጾምሽ አለማፍጠርሽ ደግሞ እነዚህ ምኞቶችን ማሟላት አለመቻልሽን ወይም ለማሟላት መቸገርሽን ያሳያል ሌላ ሰው ምግብ ሊያመጣ ሄዶ መጠበቅ ማለት ምናልባት በሌሎች ሰዎች ላይ ጥገኛ እንደሆን ወይም ከአዲስ ሁኔታዎች ወይም ግንኙነቶች ድጋፍ እንደምትፈልጊ ሊያመለክት ይችላል። ምግብ መጠበቅ ደግሞ የተወሰነ እርካታን ወይም ምኞት መሟላትን እንደመጠበቅ ይቆጠራል። እስኪመጣ ድረስ መኪና ላይ ልተኛ፣ ታኮ አድርግበት ማለት ምናልባት ይሄ ምሳሌያዊ አነጋገር ሊሆን ይችላል። ይህም ማለት ደግሞ ጊዜን ለማሳለፍ ወይም ምቾት ለማግኘት የምታደርጊውን ነገር ሊያመለክት ይችላል። ትልቁ ታኮ ደግሞ ይህንን ለማግኘት የምታደርጊው ጥረት ትልቅ እንደሆነ ወይም ለጊዜው ራስሽን ለማዝናናት እየሞከርሽ እንደሆነ ሊያንጸባርቅ ይችላል። መኪናው ላይ መተኛት ደግሞ ከአሁኑ ሁኔታ ለማምለጥ ወይም እረፍት ለመውሰድ ያለሽን ፍላጎት ያመለክታል። ይዞ ሽሄደው ሰውዬ እንደ ናሙና ከተቆረጡት ፍራፍሬዎች ላይ ሲቀምስ ማየቱ ደግሞ ምናልባት አዲስ እድል ወይም ግንኙነት በህይወት ውስጥ እየታዩ እንደሆነ ሊያመለክት ይችላል። ሰውዬው የአዲሱ ምዕራፍ ካልሆነ? አትክልቶችን በድብቅ መቅመሱ እነዚህን አዲስ ነገሮች በጥንቃቄ ወይም በዝምታ እየት ለማመርሽ እንደሆነ ሊያመለክት ይችላል። ጣፋጭነቱ ደግሞ እነዚህ አዲስ ነገሮች አወንታዊ እና አርኪ እንደሆኑ ያሳያል። የዚህ አጠቃላይ ህልም ትርጉም ደግሞ ምንድን ነው? ምናልባትም ከፍች በኋላ ትንሽ የመገለል ስሜት እያሳለፍሽ ያለውን የሽግግር ወቅት የተወሰነ መገለልን አዲስ ጅምርን የመፈለግ ፍላጎት እና አዲስ እድሎችን በጥንቃቄ መመርመርን ሁኔታ ሊያመለክት ይችላል። ፍሬ ያፈሩ ዛፎች ተስፋንና እድገትን ያመለክታሉ። ከመኪና ለመውረድሽ እና ምግብን መጠበቅሽ ደግሞ አሁንም የተወሰነ ጥንቃቄ ወይም በሌሎች ላይ ጥገኛ መሆንሽን ሊያመለክት ይችላል። አትክልቶቹን በድብቅ መቅመስ አዲስ ደስታዎችን ወይም እድሎችን ግን በጸጥታ እየተለማመርሽ እንደሆነ ያመለክታል ማለት ነው። ሶስተኛው ጥያቄ ደግሞ በህልሜ ዘይቶኒ እየቆረኩ ስበላና ለልጆች ስሰጣየሁ ይላል። ዘይቱን መቁረጥና መብላት ምናልባት የራስሽን ጥረት ሊያመለክት ይችላል። ዘይቱን እያዘጋጀሽ እና እየተመገብሽ መሆኑ በራስ የመተማመን እና ራስን የመቻል ምልክት ነው። እንዲሁም ከምታገኘው ጥቅም ወይም ከሚገኘው ጥቅም እየተካፈልሽ መሆኑን ያሳያል። በህልምሽ ዘይቱን እየቆረጠች ለልጆች መስጠትሽ ደግሞ ብዙውን ጊዜ ልጆች ንጹህነትን ተስፋን እና አዲስ ጅምር ሊወክሉ ይችላሉ። ለልጆች ዘይቶ መስጠትች ለነሱ ደህንነት እና እድገት እንደምታስቢ ያሳያል። እንዲሁም እውቀትሽን በረከትሽን በረከት ሽን ወይም ሀፍትሽን እያካፈልሽ እንደሆነ ሊያመለክት ይችላል። በሌላ በኩል ደግሞ የእናትነት ስሜት እንክብካቤን፣ እና ለትውልድ የማስተላለፍ ሀሳብን ያመለክታል። ህልሙ በአጠቃላይ በህይወትሽ ውስጥ በራስሽ ጥረት የሚገኘውን በረከት ለሌሎች በተለይም ለምትወጃቸው ሰዎች እያካፈለሽ እንደሆነ ሊያመለክት ይችላል። ምናልባትም በቅርብ አዎንታዊ ውጤቶችን ወይም በረከቶችን ልታገኝ ትችያለሽ፣ እናም እነሱን ከቤተሰብሽ ጋር ለመካፈል ትፈልጊ ይሆናል። አላሁ አለም ውድና የተከበራችሁ የዩቱብ ቤተሰቦች ይህ ፕሮግራም በዚህ ያበቃል። እንደወደዳችሁት ተስፋ አድርጋለሁ። ከወደዳችሁት ላይክ ማድረጋችሁን አትርሱ። ላይካችሁ ያበረታታኛል። እናም እንደተለመደው በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ወዳችሁ አለው። አሰላሙ አሌይኩም ወረህመቱላሂ በረካቱ።